አላህ ከአንተ ያራቃቸው አንተ ያላየባቸውን ነገር እሱ ስላየባቸው ነው አልহামዱሊላህ በል አንተን በትወድከ አዩ እስካሁን ድረስ ተወልድል ነበር አትወድክም ያት ስታገባት ወፈር ያለች ፊቷ የሞላ የነበረች አሁን እንደዚህ በትፈልጎን እየሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ዳለ ሞለድ መርፈይ ነው የከሳችሁ ያስከሳት መርፌው ነው እያሉ። አሁን አውቃለሁ ጓደኞቼ ሲወጉ ይሄው እዚህ እና እዚህ ነው፣ አይደለም የሚወጋው። ደሞ እኮ አሁን ዝም ብለው ጉድ ሳይሰማ መስከረም አይጠባም አሉ ያዩ ነገር። እንደው አሰላሙ አሌይኩም ወረመቱላ በረካቱ ድና። የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ነው አልሐምዱሊላህ፣ ደህና ነኝ ሰላም ነኝ። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? አሁን ወርቅ ትገዙልኝ ወይስ ኔ ልግዛላችሁ? የደስደሱ የሆነ ሰፕራይዝ አለኝ ተማም እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከእኔ ጋር ልወ አልሐምድሊላህ ዛሬ እንግዲህ አዩና ሰይድ በረኪና እና ሰይድ መጥተዋል ማለት ነው። እንግዲህ ካዩ ብር ነው፣ አሁንም ብር ነው፣ ብር ነው፣ ብር ነው። ምን እንደሚውጣት አላውቅም፣ ሴትዮ ብር ብር ብላ። አሁን ደግሞ እናንተ እንትና ማን ነው ስሙ ኡመር አረገዚ ሲል ነበር። እውነት ነው፣ እቺ እንኳን ብር አንድ ሚሊዮን እንኳን ቢሰጣ በአንድ ሚሊዮን ወደ 300 400 ሺህ ብር ሲገባላት ነው አረግዛለሁ ያለችው። ለማንኛውም እንግዲህ በብር ከሆነ እንዴ ሀዩ፣ በብር ልጅ ገዛ ቢሆን ስንቱ ሰው በገዛ በሉልኝ። እቺን ሴትዮ በኮሜንት ለው ሰማት። እኔ ቪዲዮውን አይቼ ነው የወጣው ኮሜንት አልኮመኩም። እና ውድ ቤተሰቦቼ ለማንኛውም ሳታጃጅ ላይ ቶሎ ግዴ ላይ ነው እኔ ለቪዲዮ ነው መሰለኝ እቺ ልጅና እንደዛ የምትለው ስለዚህ እናንተ ምን አላችሁ? ደሞኩ ለእኔ 800 ሺህ ብር ስታስገባ ለሷ ብዙ ነው ብላ ከሱመያም ጋር ትቀናቀናለች። ደግነ እሱ ለአንቺ መቶ ባስገባ ለሷ ሶስት መቶ ለምን ሶስት ናት መቶ መቶ። ለሱመያ መቶ ሺህ ብር ለናጤካ መቶ ሺህ ብር ለጀሚላ መቶ ሺህ ብር 300 ሺህ ብር ማለት ነው። ትክክል እኮ ነው። ሰይድ ግን እቺ በረኪና ከእንትና ጋር እንዴት ነው የምትቀናው ማለት ነው? ተማ ነው ስሟ ከሱመያ ጋር። ለማንኛውም ጋይሶችዬ ማለት ነው እስኪ ቪዲዮውን አይተን እንመለስ እና ለማንኛውም ወደ ጥያቄው፣ እናት እንዳትስቀይሽኝ አስገብቼልሽ ለሱመያ አልአስገባ። ሱመያ እኮ ብቻዋን አይደለችም፣ ከእነ ልጆች ጭምር ናት። እንዲያውም ለአንቺ መቶ ሺህ ካስገባ ለእሷ ሦስት መቶ ሺህ መሆን ያለባት፣ ሦስት ናቸዋ፣ ብቻዋን አይደለችም። እና ገባሽ፣ ለአንቺ መቶ ሳስገባ ለእሷ ሦስት መቶ ሺህ ምክንያቱም እሷ ከልጆች ጋር ነች፣ ብዙ ነገር አለባት። አንቺ ከምታስገጥሚው ጥፍር ከምታስገጥሚው ወገብ ነው በገብስ ላይ ራሱ የሆነ ነገር ማስገጠም ጀመርሻል። ምንድነው ታስገጥም? ይሄ ፀጉር ነው ብዬሽ አላሰብኩም። ክብደቱ ይከብዳል እኮ አንቺ። ይሄ ነገር ምንድነው ሰይራው አላት። በናሽ እንጨቶች ፀጉርሽ ላይ አስገጠምሽው። እዚህ ድረስ ይደርሳል ለሆኑ እንጨቶች ምናምን እንጨቶቻቸው ምንድን ናቸው? እኔ እኮ ወጣት ነኝ እኮ አሁን ካልዘለጽኩ ሱመያ እኮ ዛሬ አዩ ራሱ መስለኝ በግድ መብራት አብርችባ ዛሬ ነው ማታ። ጠዋት ስትነሳ ሌላ በኋላ ሌላ ወይ ቡኒ ይሆናል ወይ ቀይ ይሆናል። ነገ ደግሞ የተለያየ ነው። አህዩ ይሄ ነገር ፀጉርሽ ነው ቆንጆ ረጅም ፀጉር አለሽ እያልኳት ሌላ አምጥታ ምን እንደምጠቀም ብቻ። የምታስገጥማቸው ነገሮች አሉ የሚከብዱ በኪሎ ራሱ ይችላል እንዴ አንድ ዛሬ እኔ ዳባ ተስምጫለሽ። በነገራችን ላይ በረንዳ ላይ ድምጽ ከገባባችሁ እንግዳለን በረንዳ ላይ እንግዳም ስላለ ነው ዛሬ ውስጥ ገብተን የምንቀርጽላችሁ። ዋሸን። ሙቀቱ ብቻ አይደለም በረንዳ ላይም እንግዳለን እንጂ ብዙ ነው የምንቀርጽላት። ሞቀም ብለው ወጡ። ከገጠር ስለመጡ ሙቀቱ ቻ ውጭ ነው የሚቀመጡት። እና ብሩን የታረች ምን ምን እንደገዛሽ ብቻ ነገር ፍሪዷ ሄድሽ፣ ያሲን ከባቡር ላይ ስተኛው ምን ብለሽ ሄድሽ ነበር ነበር ያሲን ደላላ አስፈራርቶ እስር ቤት አስገባችኋለሁ ብሎ ባስፈራራቸው ነው። ወላይ እንደ ጧት ባቡር ጀልባ ተሳፈር ጓደኛ ምን እንደሚያስከለክል የምን ጦርነት እንዳለ ታውቂም ነበር። ይሄ ኑሮ አንተ ጦርነት ውስጥ እንደ ያለ ጦርነት ውስጥ ያውም ሰና ከተማ ላይ ወደ እኔ እዚህ፣ ታዲያ ሰላሜን ማግኘት አለው። ብትሞችስ? አብረን ፍቅር እስከ መቃብር ድጋሜ ይሰራል ፍቅር እስከ አካውንት ያንቺማ ፍቅር እስከ ባንክ ነው። ባላንሴ ዜሮ ሲሆን ላጥብ ላይ ስትያለሽ አሉ። እና ዛሬ ካሜራ ፍልጭ ብዙ ነገር ነው ማውራሽ። ሌላም ጥያቄ ጥቂት ፈለኩት። ብዙ ሰዎችም አንተ እውርነክ ነክ ወይ ያሉ አታይም ወይ አታውቅም አትነቃም ወይ እያሉኝ ነው ሕዝቡ ፊት ለፊት ይሄኑ ላይ ያላወኩኝ አልሰሙ እንዳይመስላቸው። አንቺ እኔን አጃጅለሽ፣ እንደምትኖሪ አሞኝተሽ፣ እንደምትኖሪ ለጥቅም ብቻ እንደምትፈልጊኝ ነው የሚያውቁት። አንቺ የምትፈልጊው ገንዘብ ነው። ቤት ነው ምናምን። ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ የሆነ መኪና ስገዛና ቤት በስሟ ምናምን ከተገዛ በኋላ ጥላህ ትሄዳለች አሉ። ይሄ ነገር እውነት ነው። ለጥቅም ነው ትፈልጊ ወይስ እውነተኛ ባህሌ ነው ብለሽ ነው ከኔ ጋር መኖር ትፈልጊ ወይስ እየተባለ ነው። እስክታገኝ ብቻ ነው። አይ ሰይድ እኔ እኮ ለጥቅም ብፈልግ ለምንድን ነው እሱ 300000 400000 ለደላላ ሰጥቼ አንዳንድ ጊዜ ሳስበው ይሄ ሰይድ ምን የመሰለ ኮልኮሎ ነው። አሁን የእሷ ያለ እሷ ዊግ ማስተሪያ የምትሰጥ ስንት ከሄደ ስራ አለ አይደል? እንደ እርግጥ ልታርግ ትችላለህ። ከጀርባ ግን እሷ ይሄን ኮል ኮል አድርጋ እንዴት ነው የምትተኘው? አብርሃት አንደዚህ እርሳሴ ትላለህ፣ አንደዚህ ፒንክ ትላለህ። የጸጉሩ ብዛት አልክ እና የእሷ ፀጉሩ እንዴ፣ በቀን በቀን የምትቀይረው ዊግ እኮ ነው አባቴ። ምንድነው የሚያለው? ሁመር ሄር ነው ሁመር ሄር። አንተ ሁመራ። አይ ሰይ ምርም በግ ብላለች እኮ። ቆዩ በግ ብላለች ለማንኛውም ጋይሶችዬ እነሱ ጉዳይ አያልቅም። ግን ዝጋውን ዛሬ ወርቅ ማለት ነው፣ ወርቅ ቤት ገብተን ነበር እና ወርቅ ልንገዛ ብለን ከዛ ስንሄድ ወርቅ ለመግዛት አይቀምስም፣ ዋጋው አይቀምስም። በነገራችን ላይ ባለፈው ሶስት መቶ ምናምን ነበር፣ አሁን ግን ሁለት መቶ ዘጠና ምናምን አሉን ማለት ነው፣ ሰማንያ እንደዛ አሉን ማለት ነው ግራም። የባህሬን እንግዲህ እንደዚህ ያምራል። እኛ እንኳን ለጊዜው ያልገዛንም ግዙልኝ ለማለት ነው። ያው ዝም ብለን አይተን የወጣ ነው ጠይቀን። አባብ ያዋታችሁ ግዙ ድንሽ ወርቅ ወይ ደግሞ ያችን አዩን በረኪና ወደ 800 ሺህ ብር ተሰጥቷታል። ጣልጣል ታርግብ። ኦ ወርቄን ሽጬ በበይመን ምንድን ነው በዛ መጣለው እንዲህ ይላለው እያለ ሰይድን ይተምቶሽ ለኛ ለምደምቀሙ ጣል ጣል ታርግልን። ሰይድን ምን ችግር አለው ግን ደግሞ በውስጥ እየመጣችሁ ለጥቅም ነው ምናምን እያላችሁ ይሄ ነው መርሷ፣ ይሄ ነው ብሏል። እ ደሞ አንዳንድ ጊዜ እሱማ ጅላፎ ነው እኮ እናንተ፣ ለምን በውስጥ እየገባችሁ የምትመክሩት? ተውት ተውት፣ እውነት። ስለዚህ ካዩን በረኪና እንግዲህ እቺን ወርቅ ይሄው ላንቺ ነው ሸራርኩላት፣ ወይ ሰይድን ታስገዛና ቪዲዮ ተስራ ወይ ለኛ ገዝ ተተላክል አዩ በረኪና። ስለዚህ አይደለም ስለዚህ እቺ ቆረቆንዳ በቃ ከሱመያ እጅ የተረፈች ማለት ነው። አሁንም ብር ተሰጥተኝ ረግዛለሁ ብላለች። አይ ሰይድ ያልታደርክ እንዴት አደርክ አሉ። ያንተ ቢጤ እኮ ነው። ጤነኛዋን መርጠህ ብታገባ ምን አለ ብለህ ነው? እንደ ወሎ ፈረስ መልኳን አሳምራ አላይ፣ ያገር ዘፋኝ። ስለዚህ ለማንኛውም እናንተ ሰብስክራይብ አድርጉኝ፣ እንዴ ሰብስክራይብ አድርጉኝ። ወርቅ ስንት እንደሆነ ማለት ነው እኔም ቀርጽ ላችኋለሁ ቁም ነገር ማለት ነው ምፈልጉ፣ ጅዳዎች ማለት ነው። እሺ ደግሞ ዱዓ አድርጉልኝ። ሀጃለኝ አለኝ፣ ሀጃሽን ያስተካክልሽ ብላችሁ ዱዓ አድርጉልኝ። ከምሬ ነው የምላችሁ፣ ዱዓ አድርጉልኝ። የማይቀር ሀጃ ነው። ተማም አባቢ ስለዚህ አገራችን አለ ሰላም አለ ያድርግልን፣ ወጥቶ ተመቅረት ፈቃ ይበለን እኛ የሚያስብ እንሆናለን፣ ያስተካክልልን እላችኋለሁኝ። እንግዲህ አዲስ ዩቲዩብ ቻናል ደግሞ አለ ማለት ነው። ያንን ቻናል ሰብስክራይብ እንድታደርጉ ሼር አድርጋለሁኝ፣ እየገባች ሰብስክራይብ አድርጉ። የጓደኛዬ ነው፣ ስለዚህ ሀቢቢ እንዳታሳፍሩሽ፣ ይሁድ ቤተሰቦች ማለት ነው። አበረታቷት፣ እራሷ ትመጣላችኋለች። በአዲስ ቪዲዮ በአዲስ ስራ እየመጣች ሰብስክራይብ አድርጓት፣ ላችኋለሁኝ እንሻ አላህ እኔንም ሰብስክራይብ አድርጉ ላይክ አድርጉ ሸር አድርጉ ልኝ አበረታቱኝ እናንተ አበረታቱኝ አንድ ቀን ሀብታም የሆንኩ እንደሆነ ተስር ተስር ትከተላላችሁ እውነት ነው እንደ አንድ ቀን የሀብታምን እኮ ሁሉም ይወደዋል ዳን እንጂ የማይወደው አሁን የሀመር መኪና ለመግዛት ምኞት አለኝ በተለይ አሁን ሳኡዲ አረቢያ በቃ የቃማይን ከስኩ ሸር ሸር ሸር እያደረኩ እኔ ነኝ ያለ ሞክረኛ እያልኩ ስዞር ታውኛላችሁ ስለዚህ ያሳካልሽ ጎሪ። ለማንኛውም በዛ አጋጣሚ እቃ ማውጣት ለምትፈልጉ ሞክሩ እድላችሁን ነው። ያው እኔ ባይወጣልኝም ልሞክር ነው፣ ገና ቻንሴን ልሞክር ነው። ግን የብሮ ነገር አትቻልም። በውጭ ከሆነ 15 ሺ ብር ይፈጃል። 12 አመት የኖራችሁ ማለት ነው። 15 ሺ ብርሽን ትፍት ታርገሽ አስርተሽ አያትሽን ቅማትሽን ዘርማንዘርሽን አይተሽ ነው ይቶሎ አዳሜ ማለት ነው። ብር ያለው ሰው ብር የሌለው እንግዲህ ከፊል ታገኛችሁ በመዳሞቻችሁ አርጉ። እኔ እንኳ ከፊል በመዳሞች አላደርግም፣ በውጭ ነው ማደርገው። ቢኮዝ ሀይለኛ ነጋዴ ነው የምሆነው። ሀይለኛ ነጋዴ ገበሬም ሊሆን ይችላል። ወደ እርሻ ዋጥቼ፣ ለማንኛውም ወዳቸዋለሁ። አሰላሙ አለይኩም።